መጽሐፈ ነገስት ቀዳማዊ ምዕራፍ 20። ለኢዝራኤላዊው ለናቡቴ በሰማሪያ ንጉሥ በአካብ ቤት አጠገብ የወይን ቦታ ነበረው። አካብም ናቡቴን በቤት አቅራቢያ ነውና የአትክልት ቦታ አደርገው ዘንድ የወይን ቦታ አንስጠኝ፣ ስለ እርሱም ከእርሱ የተሻለ የወይን ቦታ ሰጥሃለሁ፣ ወይም ብትወድድ ግምቱን ገንዘብ ሰጣለው ብሎ ተናገረው። ናቡቴም አካብን የአባቶችን ርስት ሰጥ ዘንድ እግዚአብሔር ያርቅልኛለው ኢዝራኤላዊው ውሁም ናቡቴ የአባቶቹን ርስ አልሰጥም ብሎ ስለተናገረው አካብ ተቆጥቶ እናተናዶ ወደ ቤቱ ገባ። በአልጋውም ላይ ተጋድሞ ፊቱን ተሸፋፈነ፣ እንጀራም አልበላም። ሚስቱም ኤልዛቤል ወደ እርሱ መታ፣ ልብ የሚያዝን እንጀራ ሲማት በላ ስለምንድን ነው አለችው። እርሱም ኢዝራኤላዊው ናቡቴን የወይነን ቦታ በገንዘብ ስጠኝ ወይም ብትውልድ በፋንታው ሌላ የወይን ቦታ እሰጥሃለሁ ብዬ የተናገርኩት እርሱ ግን የወይን ቦታን አይሰጥህም ብሎ ስለመለሰልኝ ነው አላት። ሚስቱም ኤልዛቤል አንተ አሁን የእስራኤል መንግስት ትገዛለህን? ተነሳን እንጀራን ብላ፣ ልብም ደስ ይበላት የእዝራኤላዊውንም የናቡቴን የወይን ቦታ እሰጥሃለሁ አለችው። በአክዓብም ስም ደብዳቤ ጻፈች፣ በማህተሙ አተመችው። በከተማው ወደ ነበሩትና ከናቡቴም ጋር ወደ ተቀመጡት ሽማግሌዎችና ከበርቴዎች ደብዳቤውን ላከች። በደብዳቤውም ስለ ጾም አዋጅ ንገሩ ያቡቴንን በህዝቡ ፊት አስቀምጡት፣ ሁለቱም ምናምንቴ ሰዎች በፊቱ አስቀምጡና እግዚአብሔርንና ንጉሱን ሰድቧል ብለው ይመስክሩበት፣ አውጥታችሁም እስኪሞት ድረስ ውገሩት ብላ ጻፈች። በከተማውም የተቀመጡት የከተማው ሰዎችና ሽማግሌዎች ከበርቴዎችም ኤልዛቤል እንዳዘዘቻቸውና ወደ እነርሱ በተላከው ደብዳቤ እንደተጻፈ እንዲሁ አደረጉ። የጾም አዋጅ ነገሩ፣ ናቡቴንም በሕዝቡ ፊት አስቀመጡት። ሁለቱም ምናምንቴ ሰዎች ገብተው በፊቱ ተቀመጡ። ምናምንቶቹ ሰዎችን በሕዝቡ ፊት ናቡቴ እግዚአብሔርንና ንጉሡን ሰድቧል ብለው በናቡቴ ላይ መሰከሩ። የዚያን ጊዜም ከከተማ ወጥተው እስኪሞት ድረስ ወገሩት። ወደ ኤልዛቤልም ናቡቴ ተወግሮ ሞተ ብለው ላኩ። ኤልዛቤልም ናቡቴ ተወግሮ እንደሞተ በሰማች ጊዜ ኤልዛቤል አካብን ናቡቴ ሞቷል እንጂ በህይወት አይደለም እና በገንዘብ ይሰጥ ዘንድ እንቢ ያለውን የኢይዝራኤላዊውን የናቡቴን ወይም ቦታ ተነስተው ውረሳለች። አካብም ናቡቴ እንደ ሞተ በሰማ ጊዜ ይወርሰው ዘንድ ወደ ኢይዝራኤላዊው ወደ ናቡቴ ወይም ቦታ ሊወርድ ተነሳ። የእግዚአብሔር ቃል ወደ ቴስቢያዊ ወደ ኤልያስ ስድስ ሲል መጣ። ተነስተ በሰማሪያ የሚኖረውን የእስራኤል ንጉስ አካብን ትገናኝ ዘንድ ውረድ እነሆ ይወርሰው ዘንድ በወረደበት በናቡቴ ወይን ቦታ ውስጥ አለ። አንተም እግዚአብሔር እንዲህ ይላል ገድለ ወረስ ከሆን ብለ ንገረው። ደግሞም እግዚአብሔር እንዲህ ይላል ውሾች የናቡቴን ደም በላሱበት ስፍራ የአንተን ደም ደግሞ ውሾች ይልሱታል ብለ ንገረው። አክአብም ኤልያስን ጠላት ሆይ አገኘኸኝን? አለው። እርሱም እንዲህ ብሎ መለሰለት፣ አግኝቼ አለው። በእግዚአብሔር ፊት ክፉ ለማድረግ ራስን ሽጠሃልና እነሆ ክፉ ነገር አመጣብሃለሁ፣ ፈጽሞም እጠርግሃለሁ። ከአካብም በእስራኤል ዘንድ የታሰረውንና የተለቀቀውን ወንድ ሁሉ አጠፋለሁ። በስራ ማስቆጥ ተህኛልና እስራኤልንም አስተሃልና ቤትን እንደ ናባጥ ልጅ እንደ ኢዮርባአም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። ደግሞ እግዚአብሔር ስለ ኤልዛቤል በእስራኤል ቅጥር አጠገብ ኤልዛቤልን ውሾች ይበሏታል ብሎ ተናገረ። ከአካብም ወገን በከተማይቱ ውስጥ የሞተውን ውሾች ይበሉታል፣ በሜዳውም የሞተውን የሰማይ ወፎች ይበሉታል። በእግዚአብሔር ፊት ክፉ ክፋት ለመስራት ራሱን እንደሸጠ ሚስቱም ኤልዛቤል እንደነዳችው እንደ አካብ ያለ ሰው አልነበረም። እግዚአብሔር ከእስራኤል ልጆች ፊት ያጠፋቸው አሞራውያን እንደሰሩት ሁሉ ጣዖታትን በመከተል እጅግ የረከሰ ነገር ሰራ። አካብም ይህን ቃል በሰማ ጊዜ ልብሱን ቀዶ ገላውን ማቃ ለበሰ፣ ጾመም በማቅ ላይ ተኛ፣ ቅስስ ብሎም ሄደ። ደግሞም አክአብ በፊቴ እንደተዋረደ አየህን? በፊቴ ተዋረደ ስለሆነ በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም የሚል የእግዚአብሔር ቃል ወደ ቴስቢያዊው ወደ ኤልያስ መጣ።